ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ወይ ሁሉ ሰላም እኔ ጋር ሁሉ ሰላም ሰሞኑን ሰሞኑን ሳይሆን እኔ ነኝ ያየሁት ሰሞኑ እና ትንሽ የቆየ ወሬ ነገር ነው አንዲት እህታችን የቅድስት ማርያምን ስዕል ምስል የሚገልጽ ነገር ቀደሻል ነው አቃጥለሻል ተብላ ብቻ ብዙ ወቀሳ ደርሶባት አየሁኝ እና በዛ ምክንያት ደግሞ ልጆች ስለተኙ ነው ቀስ የምለው። በዛ ምክንያት ደግሞ በጋሻው ምናምን አንዳንድ አንድ እነ ፓስተር ቸሬ ምናምን የሰጡት አስተያየት ላይ ከስር የሚሰጥ ኮሜንት አየሁኝ እና በጋሻው ቅርብ ጊዜ ይመጣል፣ አሁን በቃ እሱ እኮ ልቡ እዚህ ነው ምናምን ምናምን ነገር አየሁኝ ማለት ነው እና የሆነ ነገር ማለት ፈለግኩኝ በዛ ዙሪያ ማለት ነው። ሲጀመር በጋሻው ሊመጣ ስላሰብ አይደለም ያንን የሚለው ግን ፕሮቴስታንት ሆኖ ማርያምን የሚጠላት ሰው ስለሌለ ነው። ማንም ማርያምን የሚጠላት ፕሮቴስታንት የለም። ቅድስት ማርያምን የትኛውም ፕሮቴስታንት አይጠላትም። እውነቱን ስነግራችሁ ማለት ነው። ይሄ አንዳንድ ነገሮች ብሽሽቅ ውስጥ የገቡ መንፈሳዊ ብስለት የሌላቸው ሰዎች ምናምን የሚያወሩትን አይደለም ማየት ያለባችሁ። ትክክለኛ አስተምህሮ፣ ትክክለኛ ወንጌል የገባው ክርስቲያን ቅድስት ማርያምን የጌታ የኢየሱስ ክርስቶስ እናትን የሚጠላት ክርስቲያን የለም። ይሄንም በጣም አስረግጬ ነው የምነግራችሁ በጣም ቅድስት ማርያም። አሉ መዝሙሮች ላይ ራሱ እንደውም አሉ። ቅድስት ማነው? ታምራት ታምራት ኃይሌ ዘምሯል። በተለያየ መልኩ በመዝሙር ትነሳለች ቅድስት ማርያም ሆይ ደስ ይበልሽ ምናምን እየተባለ ትነሳለች። ገባችሁ? እና ትክክለኛ ክርስቲያን አይጠላትም ማርያምን በጋሻውም ሊመለስ አስበው ሳይሆን በቃ ይሄ ነው፣ አስተምሮ ይሄ ነው። ምክንያቱም እንኳን አይደለም ማርያም የጌታችን የኢየሱስ ክርስቶስ እናት የእምነት አርበኛ እውነት ለመናገር በጣም ዋጋ ከፍላለች ለወንጌል። ገባችሁ በዛ ሰዓት አንዲት የታጨች ድንግል ጸንሳ እና መጸነሷና ማርገዟ ሲታወቅ በጣም ዋጋ ትከፍላለች ለዛውም በእስራኤል በእስራኤሎች በእስራኤል ሀገር ላይ ማለት ነው። በጣም ወግ አጥባቂዎች ናቸው። በጣም እንትን ናቸው እና ሊያስወግራት በድንጋይ ሊያስወግራት የሚችል ያቺን አመነዘረች የተባለችውን ሴት አይታቸዋል። ሊደርስባት የነበረውን ነገር አይደለም ማርያምም እንደሱ ልትባል ትችላለች። ምክንያቱም ኢየሱስን አልተቀበሉትም። የእግዚአብሔር ልጅነቱን አልተቀበሉትም። ስለዚህ ምንድን ነው የሚመስላቸው እነሱ የእግዚአብሔር ልጅ ነው ብለው ስለማያምኑ የሚመስላቸው ምንድን ነው? እሷ በቃ ከእንትን ያለች ነገር ነው የሚመስላቸው። በቃ ሌላ ስም ነው የሚሰጡት። ማለት ስለማልፈልግ ነው። ገብቷችኋል? ለዛም እኮ ነው ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ ይላል በስውር ሊተዋት አሰበ የሚለው ለዛ ነው። በቃ ገባችሁ? እዚህ ጋ ውሻ ይቅርታ፣ ድምፅ እንትን ካለ ፕሉቶ እና ይሄን ሁሉ ዋጋ የከፈለችው ማርያም ይቀርታ በጣም ውሃ ስጠጣ ቴንሽን የሰረቀችው እና ይሄን ሁሉ ዋጋ የከፈለች እናታችን ነች ማርያም፣ የጌታችን እናት ገባችሁ። እንዴትም በምን አይነትም ስሌት በእምነቷ ብትሄዱ የሚያስጠላት ነገር የለም። እንዲሁም ደግሞ ጌታን የወለደች እናት ነች እና ጠላታችሁን ውደዱ የሚልን ወንጌል ያነበበ ሰው እንዴት ነው ቅድስት ማርያምን ሊጠላት የሚችለው? አይጠላትም። በታሪክ ሊጠላት አይችልም። ግን እኔ ልጅቷ ይመስለኛል ያው አንዳንዴ ብሽሽቅ። የመንፈሳዊ ብስላት ሳይኖረን ሲቀር ምን ይሆናል? በቃ ስሜታዊ እንሆንና ሰዎችን የማይነኩ ቀይ መስመሮችን እናልፋለን እና እችም ልጅ የሆነችው እንደዛ ነገር ነው። በቃ የማይነካ ቀይ መስመር አለፈች። መስበክም ከሆነ ጌታም አገልግል ከሆነ ወንጌል መስበክ ከሆነ በዚህ አይነት መልኩ አይደለም። ገባችሁ? እሷ ብሽሽቅ ውስጥ ገባ የማይሆን ነገር ገደብ አለፈች እና ህዝብን አስቆጣች። እና ልላችሁ የፈለግኩት ምንድን ነው፣ ፕሮቴስታንት ማርያም አታማልድም ይላል እንጂ ማርያምን ሊጠላ አይችልም። የትኛውም ክርስቲያን ነው የምላችሁ የትኛውን ፕሮቴስታንት ማርያምን የሚጠላት የለም። ምናልባት አታማልድም ሲባል እዛ ጋር ያለው ሰው ታማልዳለች ስለሚል ይሄ ጥላቻ ሊመስላችሁ ይችላል እንጂ ማርያም ያልተወደደች ማ ሊወደድ፣ ማለት የተለየ መውደድ ሳይሆን በቃ የሚወደድ ካራክተር ኮ ነው ያላት፣ የሚወደድ ማንነት ነው ያላት። ገባችሁ። ለልጇ ስትል ተሰዳለች፣ ለወንጌል ዋጋ ከፍላለች። ገባችሁ? በምንም አይነት ስሌት ልትጠላ ትችልም። ግን ማርያምን አይወክላትም ብላ ነው ያንን ስዕል ልታቃጥል የምትችለው። ለምሳሌ አሁን ኢየሱስ ክርስቶስ ስዕሉ ኢየሱስን ይወክላል እንዴ? አይወክለው፣ አይወክለውም። አይ ዶንት ኬር። እኔ አሁን የኢየሱስ ክርስቶስን ስዕል ብቀድ መንበል መንበል ሊከብደኝ ይችላል በሰውኛ አይምሮ። ለምን ኢየሱስ ነው ብለን እያየ ነው ስላደግን ሊከብደን ይችላል እንጂ ኢየሱስን አይወክልም። ገባችሁ? ልጅቷም አሁን እሷ በምታምንበት ቦታ ላይ በምታምንበት ቦታ በምታምንበት ቤተ ክርስቲያን ስዕል ስለማይመለክ ስዕል ስለማይ እንትን ስለማይል ይሄ ኮ ቅድስት ማርያምን ሊወክላት አይችልም ብላ ያንን ነገር አደረገች እንጂ ማርያም ትክክለኛዋ የኢየሱስ ክርስቶስን እናት ለመቃወም ወይ ምናምን አደለም። አደለም በምንም ሞራል ይሄንን ልታደርግ አትችልም። በእርግጠኝነት የምነግራችሁ ማለት ነው። እና አንዳንዴ ብንረዳ፣ የሰውን እንትን እንደገና ደግሞ። አሁን አይታችሁ ከሆነ ብዙ ጊዜ ሰዎች ኢየሱስን አይደለም የሚያመልኩት ምናምን ይባላሉ ፕሮቴስታንቶችን ማለት የእናንተ ኢየሱስ ምናምን ምናምን የተለየ ኢየሱስ እኮ ነው የሚመለከው ምናምን ነገር ይባላል። እና እንዲህ እንዲህ አይነት መበሻሸቆች ናቸው። የሆነ በጣም ክፍተትን እያበዙ ልዩነትን እያሰፉ፣ እና ጥላቻን እያሰፉ የሚሄዱት እንደዚህ አይነት ነገሮች ናቸው። እና እባካችሁ ተከባብረን እንኖር። ማንም የማንንም ቀይ መስመር፣ ባህል፣ ሃይማኖት፣ ዘር ምናምን ሴንሴቲቭ ነገሮች ናቸው። ሴንሴቲቭ ናቸው። ሲነኩ የሚያደርጉ ነገሮች የለም፣ ቻሉት። እንግዲህ ውሻ ሄደች እና፣ ሲነኩ በጣም ብዙ ሰው ሊያስቆጡ የሚችሉ ነገሮች ስለሆኑ የሆነ ሁሉን ነገር በፍቅር በሰላም ብናደርገው እንደዛ ነው የሚለው። መጽሐፍ ቅዱስም የሚለው ንግግራችሁ በጭን የተቀመመ ይሁን ይላል። በቃ ቅመም ያለ ነገር እንጂ ሰውን በሚያስቆጣ መልኩ መሆን የለበትም። እዛኛውን ቤት ይነሳና ውግር፣ እዚኛውን ቤት ይነሳና ውግር። እንደዚህ ሲሆን ልዩነታችን እየሰፋ ምናምን ይመጣል እና እኛ ደግሞ በክርስቶስ ኢየሱስ መወለድ የምናምን ነን። ገባችሁ? ፕሮቴስታንትና ኦርቶዶክስ ብዙ የሚያመሳስል ነገር እኮ አለው በኢየሱስ ክርስቶስ መወለድ መጠመቅ፣ መሞት፣ መነሳት፣ ዳግም መምጣት የምናምን ሰዎች እኮ ነን። እንደ ሌሎች ቤተ እምነቶች እኮ ይሄናም ነው ግን ይሄ ብዙ የሚያመሳስል ነገር አለ ብዙ። ስለዚህ የማያመሳስለን ነገሮች ደግሞ በፍቅር በፍቅር ካልሆነ የሆነ የሚያስቆጣ ነገር ከሆነ ሰይፌም ብሎ ሌላውን ለመንፈስ ቅዱስ መስጠት ነው። ወንጌል በኃይል አይሰበክም። ወንጌል በጥላቻ አይሰበክም። ወንጌል ፍቅር ነው። ወንጌል የምስራች ነው። የምስራች ማለት ነው። ወንጌልም የምስራች ብላችሁ የምትሰብኩት ነገር እንጂ የሆነ በገጀራና በእንትን በመቅደድ በማቃጠል የምትሰብኩት ነገር አይደለም። ወንጌል እና ጥንቃቄ ልታደርጉ ይገባል ማለት እፈልጋለሁ። የትኛው የትኛውም እምነቶች የኦርቶዶክሱም የፕሮቴስታንቱም ስንመሰክር፣ እግዚአብሔር ጠበቃ አይፈልግም ምስክር እንጂ፣ ጠበቃ አይፈልግም። ስለዚህ በጥበብ ብናደርገው ሁሉንም ማለት እፈልጋለሁ። አመሰግናለሁ።